እባካቸው እህቶቼ ወደ ሀገር ለመግባት ያሰባችሁ ይህንን ስህተት ከመስራት ተቆጠቡ። ማለ መጀመሪያ ላይ ማድረግ ያለባችሁን እና ዛሬ ኤምባሲ እጅ የነበረ ፕሮሰስ ለመጨረስ ጨርሼ መጥቼ አሁን ትኬት ብቻ ነው የቀረኝ። ግን ሁለቱ ጓደኞቼ ላይ የደረሰው ነገር እናንተ ላይ እንዳይደርስባችሁ ቪዲዮን እስከ መጨረሻው መከታተል፣ ሀገር ለመግባትም አላማ ያላቸው እህቶቼ እንዲያዳምጡ ትፈልጋለሁ ማለት ነው። አባይቤ እንዳትረሱ ላይክ ሼር ማድረጋችሁን አሰላም አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼም፣ ሰላም በያለው ሀባይቪ እንዴት ናችሁ? ሰላም ናችሁ? ንገውል ሰላም ነው አላስፈነው ታላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ። እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት መግቢያ ላይ እንደነገርኳችሁ፣ እባካችሁ እባካችሁ እህቶቼ ከዚህ ስትተቆጠቡ ማለት ነው። በኋላ ላይ ችግር ውስጥ ነው የሚከታችሁ እናንተ ሳታስቡት ሳታቀዱት ይህንን ነገር ስት ከጀመራችሁት በኋላ በኋላ ላይ ደግሞ አይ ትንሽ ልስራ ትንሽ ልቆይ ብላችሁ ይህንን ስህተት ስትሰሩ ራሳችሁ ላይ ነው ችግር የምታመጡት ማለት ነው። መጨረሻ ላይ ግን የሚጠብቃችሁ እስር ቤት ነው ማለት ነውና እና እንዲሁም ደግሞ ጠለት ቤት ያላችሁ እህቶች ይህንን ስህተት ከመስራት ተቆጠቡ ማለት ነው። ወላህ ላዜም ዛሬ በጣም እያለቀስኩ ነው ያልኩት። ለምን ከኔ ጋር የጀመረች ኤምባሲ ላይ የተዋወቅኳት አንዲት የጎንደር ልጅ ነበረች። ወላይ እስካሁን ስልክ አላነሳችልኝም። ምን ያድርጓት? የት ውሰዷት? ምን ውስጥ እክታቷት ማቃው ነገር የለም እና የተፈጠረው ምን መሰላችሁ፣ እንደምታውቁት እኔ ሀገር ለመግባት ብዙ ጊዜ ሄዳለው ሄዳለው እያልኩ እያቀጥኩ እያፈረስኩ እያቀጥኩ እያፈረስኩ አቀዳለው እተዋለው ሰው ይለኛል ይጎተግተኛል እንደዛ በቃ እሺ ልናነሳና አይ ቆይ ትንሽ ልጠብቅ አይ ትንሽ ልጠብቅ እያልኩኝ መጨረሻ ላይ ግን በራሴ ፍላጎት ራሴ ወስኜ ስለተነሳሁኝ በአጋጣሚ ሄጄ ፕሮሰስ ጀመርኩኝ። ኮፒ የእኔ ፓስፖርት የራሴ ፓስፖርት አዲስ ስለሆነ ጊዜው ስላላለቃ አሳድሽው ነበረ እና ሄጄ ፕሮሰስ ጀመርኩኝ፣ ኮፒ ሰጥቼ መጣሁኝ። በአጋጣሚ ደግሞ ከወሩ በኋላ ስሜ መጣ። ማን ነው ትናንትና ትናንትና ስሜ መጥቶ፣ ዛሬ ጠዋት ተነስቼ ሳ ሰባ ሻራ እንዲሰጥ እዛ መልክት ተልኮልኝ ነበረ ከዛ ፓስወርድን ይዤ ሄድኩኝ። እንደ እንዳልኳችሁ ሻራው ቦታ መለስ ሄጄ ነበረ። ከዛ ደግሞ እዛ ያጋጠመኝ ነገር ምንድን ነው? መጀመሪያ እኔ ከኢትዮጵያ እንደመጣሁኝ የመጣው ጊዜ ቆይቷል፣ በነገራችን ላይ ከአስር ዓመት በላይ ሆኗል። ያኔ ስገባ ታቃላችሁ፣ እነዚህ ደላሎች ወላሂ በጣም በጣም ከሚባለው በላይ መጥፎ ናቸው። ብንትን ለምሳሌ እኔ ቃማ ገዝቼ ነው በብሬ ገዝቼ ነበረ፣ አጎቴ ነበረ ገዝቶ ያመጣኝ። ያኔ አስሊ ነው ተብዬ ከአንድም ሁለቴ ተጀድዶልኝ ከዛ በኋላ ከዛ ተጀድዶ አያውቅም ማለት ነው። ሰውየውም በግሆን አጋጣሚ እኔን እቃማውን የገዛሁበት ሰውየውም ደግሞ ሀበሻው ከአረቦች ጋር ግንኙነት ያለው ሀበሻው የሆነ ነገር ተፈጥሮ ወደ ሀገር ገባ። በዛ መኪና ደግሞ ፓስፖርቱም ስላልነበረኝ ያኔ ፓስፖርቴን ስጠኝ ስለው ሰባት ሺ ሪያል ጠየቀኝ ማለት ነው። የዚህ የሰውዲ አረቢያ ያኔ ከአሁን ከ ከስምንት ዓመት ነው ከዘጠኝ ዓመት በፊት ገባችሁ። እንደዛ ሲጠይቀኝ እኔ ለአንተ ሰባት መቶ ማ ከሚሰጥ በባዶ ሰርቼ እስከሚያዝ ድረስ ሰርቼ ከዛ እቃማውን ከተበላሽ በላሽ ሀገር ይገባለሁ ብዬ ወሰንኩኝ ማለት ነው። ከዛ በኋላ ነገሮች አልተሳኩልኝም በጊዜም ወደ ሀገር አልገባሁም። ሀገር ለገባ ስነሳ ቆዩ ያለው ስነሳ ቆዩ ያለው እንዳልኳችሁ የወነጋጥ በቀደም የስድስት ወር እንትን ማንኛውም እቃማው የተበላሽበት ሰው ፓስፖርቱን አሳድሶ ቃማ ማሰራት ይቻላል ተባልኩኝ። መጀመሪያ ግን እኔ ሀገር ለመግባት በፓስፖርቴ ሀገር ለመግባት ፈልጌ የዛሬ ሶስት ዓመት ጀደትኩት ማለት ነው ቃማዬን እና በ2022 ምናምን ጀደዳ አደረግኩኝ ከዛ በሶስት ወሩ መጣልኝ። ከዛ በኋላ ደግሞ ሳልሄድ ቀረሁ። እንጂ አሁን ሄዳለሁ ብዬ ካሰብኩኝ አራት ዓመት ሞላኝ። ሄዳለሁ እላለሁ፣ እነሳለሁ። አሁንም ሄጀ ሄጀ ግን አልተመዘገብኩም። በነገራችን ላይ ሰው ሂጂ ምናምን ያል ልጆች ምን እያሉኝ፣ በቃ ቤተሰብ ምን እያለኝ፣ በመካከል በራሴ ፍላጎት ስላልነበረ ሀገር ለመግባት ደስተኛ አልነበርኩም። ለምን ምን ይዤ ገባለው? ግን በነገራችን ላይ እንደዛ ማለት አልነበረብኝ እስካሁን ሀገር ብገባ ልጆች አይጎዱብኝም ነበረ። ግን አልሐምዱሊላህ፣ አላህ ቃዳ ቀደር አድርጎ ሳሌት ቀራሁኝ። በሆነ ነገርም ተፈጠረ የሆነ በቀባ መካከል፣ ደግሞ ታቃላችሁ፣ አንዱን ሞላው ስትሉ አንዱ ይጎላል፣ አንዱን ሞላው ስትሉ አንዱ ይጎላል። በዚህ ምክንያት ሳሌት ቀራሁኝ። ተነስቼ ቃይን ልኬ ምናምን ጃሄ ሶኜ በተነሳውበት ሰዓት የሆነ ነገር ተፈጠረ በህይወቴ ላይ ማለት ነው። ከዛ በኋላ ሳሌት ቀራሁኝ። ከዛም በኋላ በአጋጣሚ ደግሞ ጓደኛ ቤት የነበረች ለመሄድ ፈልጋ ተነሽ ያለች፣ ሄድን። እዛ ከሄድን በኋላ ደግሞ ሳልጀምር ቀረው ማለት ነው። እና በራሴ ፍላጎት ስላልነበረ፣ ወስኜበት ስላልነበረ አልፈለግኩም ብስም። ለምንድን ነው የጨነቀኝ እንደዚህ ፊት ለፊት በካሜራ ወጥቼ በፊት ስለማልሰራ ፍርሃት ፍርሃት እያለኝ ነው። ለማንኛውም ሀባይቤ ላይኩ እያደረጋችሁ እንደነገርኳችሁ በዚህ ምክንያት ሳሌት ቀራሁኝ። በአጋጣሚ ደግሞ የዛሬ ወር በቀን አስራ አራት የዛሬ ወር ከአምስት ቀን እንደዚያ ይሆናል። ማነው በአጋጣሚ እኔ በቃ ልጄም እያለች በራስ በራሴም ደግሞ ወስኜ መሄድ ስላለብኝ ሄጄ ኮፒ ሰጥቼ መጣው። በነገራችን ላይ ፓስፖርት፣ የታደሰ ፓስፖርት ያላችሁ በኮፒ በፓስፖርታችሁ ወደ ሀገር መግባት ትችላላችሁ። ምንም አይነት ብር ሰዓት ከፍሉ ማለት ነው አንድ ሪያል ከፍላችሁ ኮፒ ታስደርጋላችሁ ኮፒ ብቻ ሰታችሁ ነው የምትመለሱት። ብስባሴ ማውጣት አይጠበቅባችሁም ማለት ነው። ግን ፓስፖርታችሁ ጊዜው ካለቀ ግዴታ አራት መቶ ምናምን ብር ከፍላችሁ ብስባሴ ማሰራት አለባችሁ። እኔ ግን አንድ ሪያል ከፍዬ ሄጄ ነው ኮፒ አድርጌ ምንም አይነት ወጪ ሳላወጣ ፕሮሰስ የጨረስኩት ማለት ነው። በነገራችን የታክሲ እንጂ ኤምባሲዎች አላስከፈሉኝም። ደግሞ እሸንትንም መለዝም ሄጄ ትናንትና ምንም አይነት ብር አልከፈልኩም። ወላሂ ምንም አይነት አልሐምዱልላ። እና እንደነገርኳችሁ ሄጄ ነበረ። ስሜ መጣ ብያችሁ ነበረ። ስሜ መጥቶ ወደ መለስ ሄድን። ያችን ጓደኛ ደግሞ ኤምባሲ ላይ ተዋወቅን። በአንድ ቀን ነበረ እንትን ፓስፖርታችን ኮፒ አድርገን እሷም ልጅ ልጇ ነያሬች ስላስቸገረቻት የጎንደር ልጅ ናት። በጣም ያኔ ቆንጅዬ ትዕግስት ትባላለች፣ አላህ ይጠብቃት። ወላይ በጣም በጣም ነው የጨነቀኝ። ሲደውልላት አታነሳም፣ በዋሳፕ መልክት ትመልስም፣ በቃ ጸጥ ብላለች ማለት ነው። እና እዛ ቦታ ላይ ምን እንዳጋጠማት ልንገራችሁ። እንደነገርኳችሁ በአንድ ቀን ፓስፖርት ኮፒ ሰጠን፣ መጣን። በአንድ ቀንም ደግሞ እሷ እኔ 18 እሷ 19 ሆኖ በተከታታይ ነው ሲማችን የመጣው ማለት ነው፣ በአንድ ቀን ከዛ ተጠራን እንደነገርኳችሁ ሄድን፣ መለስ እኔም ፓስፖርቴን ተቀበሉኝ። የእጅ ኢሻራ መውጣትን ቢያለ እኔ በንትን እነዚህ ደላሎች መጥፎ ናቸው ያልኩበት ምክንያት ለምን እኔ ስገባ እንትን አላስደረገኝም፣ በስማ አላስደረገኝም ማለት ነው። ይ ደላላው ገብቷቸዋል ከፊሌም እዛ ተቀብሎ ሲያወጣኝ በስማ አላስደረገኝም። እኔም ደግሞ በስማ እንደሚደረግ አላቅም ነበረ። እስካሁን ያለ በስማ ነው የኖርኩት። በስማዬ ሲፈለግ የት ይገኝ እጄ በዚህ ቢባል በዚህ ግራ ቢባል ቀኝ ቢባል አንዱን በሁለቱ በሶስት ቢባል እሻራ የመውጣት እምቢ ያለ ሰዎች፣ ወላሂ በጣም ነው የተዋረድኩት። እና እሻራ የለሽም አለኝ። እሺ ምን ላድርግ? ተመልሰሽ ኤምባሲ ትሄጃለሽ። ስለ እኔ ኤምባሲ መሄድ አልፈልግም፣ እባክሽን፣ እንደምንም ብላ አስተካክልልኝ መንገድ ካለ ስለው እሺ ፊትሽን ገልጠሽ ፎቶ ላንሳሽ አለኝ። ማለት እዛ ቦታ ላይ እንዲሁ የተደረደረ እዛ ሄዳችሁ የምታውቁ የተደረደረ ካሜራ አለ እዛ ካሜራ ላይ ፊትን ገልጬ ፎቶ አነሳኝ። ከዛ በዛ ያዝ ያንን ፎቶ ወደ ኮምፒውተሩ አስገብቶ ሙሉ መረጃ የመጣ ማለት ነው። እና የእጅ ሻራ አልመጣም ገባችሁ? የአይን ሻራ ብቻ ነው የመጣው። በዚህ ምክንያት ደግሞ ተስተካክልልኝ። አልሐምዱሊላህ አሁን ጨርሼ መጥቼ ቲኬት ብቻ ነው ቆረ የቀረኝ። እንሻላ በዚህ በሀያ ቀን ውስጥ ውጪ ተብያ አለሁኝ እንሻላህ ስገባ ሁሉንም ነገር ነግራቸዋለሁ። በመጀመሪያ እንዴት ፕሮስ እንዳደረኩኝ ሁሉንም ነገር እንደነገርኳችሁ ነው። በስማ እጅ ሰጥቼ ደግሞ እኔ ሰጥቼ ከዛ በኋላ ጓደኛ ተከተለች ማለት ነው። ተጠራች ወስታ እንትንንትን በስማ ሰጠች፣ እቃማውን ቁጥር ሰጠች። ገባችሁ ከዛ በኋላ ችግር ተፈጠረ። ሀባይቢ ወላሂ ላዚ የተፈጠረውን ልንገራችሁ ምን መሰላችሁ? እሷ ከዚህ በፊት ጠለብ ሰርታ ሁለት ዓመት እንደጨረሰች ወደ ሀገር ልጇ ጋ እጃዛ ሄዳ ተመልሳ ከመጠች በኋላ እንደገና እቃማ ሰሩላት ማለት ነው። እቃማ ሰርቶላት አምስት ወር እንደሆናት ሀገር ገብታ እንደመጠች አምስት ወር እንደሆናት ከሴትዋ ጋር ትጣላለች ወይም ደግሞ ከመዳሟ ጋር ትጣላለች ማለት ነው። በዚህ ምክንያት ደግሞ መዳሚቷ ተናዳ ኩሩጅ ኒሃ እዚህ ሀገር እንዳድገባ ብላ ቦልካ ትኬት ራሷ ልጅቷ ራሷ እንድትቆርጣ አድርጋ በራሷ ገንዘብ ማነው ሴቷ እንዳታወጣ ራሷ ፈልጋ ስትሸኛትም፣ እቺ ጓደኛዬን በራሷ ገንዘብ እንትን ቆርጣ እንድትሄድ ነው ያደረገቻት። ገባችሁ። ከዛም ደግሞ ልጅቷ በዛ ተናዳ ምናደረገች እዛ እንትን ቦልካት ኩሩጅ እኒህ አይ መታ እዚህ ሀገር ተመልሳ እንዳትገባ አድርጋ ወስታ ኤርፖርት አስገባቻት ማለት ነው። ገባችሁ? እንድትሳፈር ብላ ኤርፖርት ውስጥ አስገብታ ይሄ እንትን አየር መጠባበቂያ ውስጥ በገባችበት ደግሞ እቺ ማሻላ ተባረከላት ያንንም ነገር ቀለል እንዳደረገላት እስኪ በድዋችሁ አትርሷት፣ ተባካችሁ፣ ካለችበት ችግር አላህ እንዲያወጣትና መልስ እንድትመልስልኝ ወላሂ በጣም ነው የጨነቀኝ። አላ ምስክርን እንደህቴን ያየው አትገባችሁ? በጣም ምርጥ ልጅ ናት። ወላሂ እኔ አንድን ሰው መጥፎነቱንም ጥሩነቱንም እንትን ለማለት ዓመት ሶስት ዓመት አራት ዓመት ግዴታ መጠበቅ የለባትም። በአንድ ቀን ራሱ የሰውን መልካምነት ትመለከታለች። አንድ ቀን ሳልደውላት፣ በየጊዜው እየደወለች አብሽር እያለችኝ፣ ያለብኝን ችግር ስለነገርኳት አይዞሽ፣ እንሻላለን፣ ይሳካልናል፣ አብሽር፣ እኔም ከጎንሽ ነኝ እያለች ወላሂ ላዚም ስታበረታታኝ ነበረ። እንደ ሂቴ ማለት ነው ገባችሁ በእምነታችን አንድ አይደለም፣ ግን በጣም በቃ በራሷ እምነት ወላሂ ክርስቲያን ናት። አላህ ምስክሬን፣ የክርስቲያኖቹን የሚወዳቸው በመኪናት ነው፣ ገባችሁ። በዚህ መኪናት ደግሞ እንደነገርኳችሁ እዛ ሄድን፣ እዛ እንትን ቦልካ እንደሸኘቻት፣ እዛ ኤርፖርት ውስጥ ደግሞ ልጅቷ ጠፋች። ትግስት ከኤርፖርት ጠፍታ ወደ እንትን ደማም ነው፣ የት ሄዳ ስራ መስራት ጀመረች አሁን ሁለት ዓመት ሆኗታል ከእሷ ቤት ከጠፋች ማለት ነው። ገባችሁ ከእሷ ቤት ጠፍታ እንደወጣች፣ ከቤቷ ሳይሆን ከሪፖርቱ ጠፍታ እንደወጣች አሁን ሁለት ዓመቷ ነው። አሁን ደግሞ ግዴታ ወደ ሀገር መግባት አለብኝ ብላ ገና በመጣች በአራት ዓመቷ ነው ወደ ሀገር ለመግባት ያሰበችው፣ ግን በጊዜ ነው የገባችው። እንዲህም ማድረግ ግድ ነው እና ይህ ነገር ደግሞ ችግር አመጣባት ማለት ነው። ሀባይቢ ወላይ እንዲ የምታደረገው እህቶች ካላቸው እባካቸው በኋላ ችግር ያስተከትልባቸዋል። ይህ ነገር ደግሞ ችግር ፈጥሮባት እዛ ቦታ ላይ ማቆያ እንስ ሻለን እያሉ እየተንሾካሾኩ ነበረ እዛ ቦታ ላይ ማለት ነው። ለምን ከቦታው ጠፋሽ? እሷ እኮ ክሩጅን ይመታሽ። አሁን ደግሞ ከቦታው ስትጠፊ የሆነ ከሳታለች መሰለኝ ከያዟት እንዳይለቋት ማለት ነው። አስቡት እንግዲህ እስካሁን ስልኳ አይነሳም። ስልኳን ስተውባት ይሁን ማቀው ነገር የለም። እና እዛ ከሁሉም ሰው መጨረሻ ነው ያስቀሯት። እኔ ደግሞ ሴቲዋ ቶሎ እንደጨረሽ ወደ ቤት ተመልሰሽ ምሳ ስሪ ስላለች ከስራ ቦታ ነበረ የሄድኩት። አሁንም ስራ ቦታ ነው ያለሁት። እና እዛው አስቀሯት ማለት ነው። ለይተው ነው ያስቀሯት። ኢሜል ይመጣል ምናምን ብሎ ምክንያት ፈጥረው ለይተው አስቀሯት። እንደዚሁም ደግሞ አንዷ የዛሬ አመት ፕሮሰስ ጀምራ እንትኗ እንደመጣላት ይሄ እንትኗ ሻራዋ እንደመጣላት፣ ቀራች ሳትሄድ ቀረች ማለት ነው። አስቡት እንግዲህ ሻራ እንደመጣላት ሳትሄድ ቀራች። ያ ነገር ደግሞ ችግር ፈጠረባት። አናስደነግድሽም፣ ወደ ማቆያ ነው ውስን እስር ቤት እናስገባሻለን ብለው እሷንም ለይተው አስቀሯት ማለት ነው። እና እህቶችን ለመሄድ አስባችሁ ቁርጥ አድርጋችሁ ለመውጣት ካልፈለጋችሁ ሄዳችሁ ፕሮሰስ አትጀምሩ ባካችሁ፣ ቶች ወላሂ፣ በኋላ ላይ ችግር ውስጥ ያስገባችኋል። ግዴታ እናንተ ቆርጣችሁ መነሳት አለባችሁ። ከውስጣችሁ ፈልጋችሁን ሰው ጎትክቷችሁ እንዳይሆን ገባችሁ? እናንተ በጭንቅላታችሁ ራሳችሁ ፈልጋችሁ ካልሆነ ሁሌ ትጸጸታል። ሀገርም ገብታችሁ ደስተኛ አትሆኑም ትጸጸታላችሁ። ግን ከዚህ ሀገር ላይ ፈልጋችሁ እራስ እኔ አሁን ወላሂ በጣም ደስተኛ ነኝ። አንድ ነገር ልንገረጭ፣ አሁን ብዙ ሰዓት ቴቺ ለምንድን ነው የምትሄጂ? ቃማሽን አስተካክሪ ነበረ የሚሉኝ ያኔ ሰዎች ሲሉኝ በጣም ነበር። ሄዳለሁ ብለ እነሳና እቀራለሁ፣ እነሳና እቀራለሁ። አሁን ግን በራሴ ፍላጎት ወስኜ ራሴ ፈልጌ ሀገር ገብቼ ግዴታ ልጆቼን ማሳደግ አለብኝ። የቀሪ ሕይወቴን ሀገር ገብቼ እንትን ከቤተሰቦች ማሳለፍ አለብኝ ብዬ ራሴ ቆርጬ ስለተነሳ ሆኝ አሁን ሲመጣልኝ በጣም ደስተኛ ነኝ። ለመሄድም አሁን ትኬት ለመቁረጥ ራሱ በጣም ሀገር ለመግባት በጣም ነው ጉጉት ያለኝ ማለት ነው። ለምን ባይኖረኝ ራሱ ከልጆች ጋር ሰው እንደኖረ ሆኝ እኖራለሁ። እዚህ ሀገር ሽንት ቤት አጥቤ እንትን ብር እንደምሰራሉ ሀገር ገብቼም የቀን ስራ ሰርቼ ልጆችን አሳድጋለሁ ብዬ ቆርጬ ስለተነሳሁኝ ሲመጣልኝ ወደ አሁኑ ደስተኛ ሆኜ የሄድኩት ማለት ነው። ግን እናንተ ሳትፈልጉ፣ ወይ ሰው ጉትኩቷችሁ፣ ወይም ደግሞ እናንተ ሳትፈልጉ በቤተሰብ ምክንያት በባል ምክንያት ውስጣችሁ ሳይፈልግ ስትነሱ በኋላ ላይ ምን ያደርግባችኋል? ችግር ውስጥ ይከታችኋል ማን እናንተ ሳትፈልጉ ትጀምሩና በኋላ ላይ ደግሞ በመሀል የሆነ ነገር ሲፈጠር ተናዳችሁ ልትተዉት ትችላላችሁ በዛንም ምክንያት ደግሞ ምን ይደረጋል ችግር ውስጥ ትገባላችሁ ማለት በኋላ ላይ ችግር ያስከትልባችኋል እና እባካችሁ እህቶቼ ተጠንቀቁ ለመሄድ ስታስቡ ቁርጣችሁና ወስናችሁ መሆን አለበት በፍላጎታችሁ መሆን አለበት ማንም ሊጎተኩታችሁ ማንም የእናንተን ህይወት እንዲመራ አትፍቀዱላቸዋለሁ። ዛሬ ቪዲዮ ይሄን ይመስላል። ደግሞ ሌላም እንትን ሌላ ልነግራችሁ የምትፈልጉና ስለ ሀገር ለመግባት ምን አይነት እንትን ያልገባችሁ ነገር ካለ ኮመንት ላይ አስቀምጡልኝ። ቀጣይ ቪዲዮ ሰራላችኋለሁኝ። የዛሬ ቪዲዮ ይህን ይመስላል። እንሻላ ያለውን ነገሩ ላይ እያንዳንዱን ሀገር ሊገባ ስለ ቃ አሁን ትኬት መቁረጥ ብቻ ነው ይቀረኝ። አልሐምዱሊላ እንሻላ ረዘም አርጌ ቆርጬ ያለውን ነገር ሁሉ አስረዳችኋለሁ። እንሻላ በዚህ ሰሞን ኤምባሲ ሄዳለሁ የነጻ ወረቀት እንዳጽፍ ያለውን ነገር ነግራችኋለሁ። ሀገርም ገብቼ ደግሞ አዳዲስ ቪዲዮዎቹን ለቅላችኋለሁ። ቪዲዮን ላክሻን ማድረጋችሁ ነ